እርጉዝዬ፣ እንደምን ዋልሽ? ምን አማረሽ ብልግዛለሽ? ባልዬን እንዴት ዋልክልኝ? አምሮኛል ጉንጭ እሳምልኝ። ቤተሰብ ሩታዬ እንግዲህ የሚዲያው ድምቀቷ እርጉዝ ዬዋ እንደዚህ ፍክት ብላ መታለች ማለት ነው። ከሜካፕ በፊት ያለ ውበት እና ከሜካፕ በኋላ ያለውን ውበት ልዩነቱ እያሳየችን ትገኛለች ማለት ነው። ሩታዬ የኔ ነብር ማለት ነው። እንደኮ ሜካፕም ሳትቀቢ ኮ ውብ እኮነሽ ውብ ማለት ነው። ውድ ተመልካቾች እንግዲህ ማር ሜካፕ ቡታጀራ በሚል የውበት ሳሎን እንግዲህ ሜካፕ እየተቀባች ትገኛለች ማለት ነው። ይህም ደግሞ ለምን እንደሆነ በደንብ አድርጌ የምነግራቸው ይሆናል ማለት ነው። በዚህ ሰሙን እጅግ በጣም ደሳስ የሚሉ የእርጉዝ ፎቶዎችም እየለቀቀች ትገኛለች ማለት ነው። እናንተ ግን አልገረማችሁ? የሩታ ፈገግታ የሩታ ውበት እንዴት ጎልቶ እንደወጣ ቡታጀራ ከሄደች በኋላ። ኧረ እንኳንም ከነዚህ ቅንቅናሞች ተለያየሽ። እውነቴን ነው የምልሽ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከእኔ ጋር ሆኖ። ሌላው ትናንትና ጋሻ አልቅበት በአራት ወሩ ልደቱ አከበረ። ገና በአንድ ወራቸው ታከብራላችሁ። ገና በአንድ ወር ማለት ነው። ምክንያቱም አይዲያው የምታመነጨው ሩታ ነበረች። አጠራረባቸው አይደለ? ደግሞ እኮ የሜዳው አህያ ደግሞ ሁሉንም ነገር ሳይ የሩታ ነገር ነው። አይ ለነገሩ የሰው ባል የቀማችሁ ሴቶች እኮ ሰው ያደረገውን ነው የሚያምራችሁ ማለት ነው። ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ።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 ትገኛለች ማለት ነው። ቤተሰብ የእውነት እኔ በጣም ገርሞኛል ቤተሰብ። አዲስ አበባ ላይ ከነዛ ቅንቅናሞች ቪዲዮ በምሰራበት ሰዓት እና አሁን ቡታጀራ ሄዳ የምትሰራቸው ወይም የተነሳቻቸው ፎቶዎች ሳይ ልዩነቱ ሰማይና ምድር ርቀት። እዛ ከነዛ አመዳሞች ጋር እኮ ተጨምረው ውበቷ በሙሉ እኮ ምጥጥ አድርገው መጠዋት ነበር እኮ። አሁን ወደ ቤተሰቦቿ ወደ ቡታጀራ ስትገባ እንደ ወዟ ሁሉ ተመለሰ እኮ ቤተሰብ። እንግዲህ ሜካፕ እየተሰራች ነበረ። ከሜካፕ በፊት ያለውና ከሜካፕ በኋላ ያለውን ልዩነቱ እያሳየት ነበር ማለት ነው። የእውነት እውነት ለመናገር ሩትዬ ያለ ሜካፕ እኮ እጅግ በጣም ቆንጆ የደስ የምት የደስ ደስ ያልሽ ምርጥ የእህታችን ሽ እንደው እኮ አላህ ይጠብቅሽ የእውነት ነው የምልሽ። በጣም ነው ማከብርሽ በጣም ነው ማወድሽ፣ በዚህ አጋጣሚ ማለት ነው የኔ ልዕልት። እና እንግዲህ ሜካፑን የተሰራችው ያለ ምክንያት አይደለም። ቤተሰብ ሜካፑን የተሰራችው እዚህ በምስሉ ላይ የምታዩትን የእርጉዝ ፎቶ ለመነሳት ነው ማለት ነው። እጅግ በጣም ደሳስ የሚሉ ውብ የሆኑ የእርጉዝ ፎቶ እንግዲህ ሚሞሪ ለመያዝ ማለት ነው፣ ያው ለማስታወሻ ልጇ ነገ ሲወለድ የምታሳየው ሲያድግ የሚያየው ማለት ነው። ሶ ፎቶ ተነስታለች። መቼ ነው እንደ ቪዲዮውን የሚለቀቅልን እያላችሁ ብዙዎቻችሁ ተጨንቃችሁ ተጠባችኋል። ያው ቪዲዮ ሊኖርም ላይኖርም ይችላል እንጠብቃለን ቤተሰብ ማለት ነው እንጠብቃለን አዎ በጉጉት ነው የምጠብቀው ማለት ነው እንደዚህ ውብ ሆነ የተነሳችው ቪዲዮ ፎቶ ቪዲዮ ቢኖረው ደግሞ ምን አክል ደስ እንደሚል ታውቃላችሁ እንግዲህ እንጠብቃለን ወይ ዛሬ ወይ ነገ ሊለቀቅልን ይችላል ማለት ነው ቤተሰብ ሌላውን አንዳንዶቻችሁ ደግሞ ዘረጦ ዝርጥርጦላ ማለት ነው ምን ነው ይኛለች ምን ነው እሷ ብቻናት እንዴ እሷ ብቻናት እንዴ እርጉዝ ፎቶ የተነሳችው ስንቱ ይነሳ የለ ወይስ በእሷ ሲሆን ሁሉ ነገር እንትን ይገንባቸዋል፣ ለአንዳንዶቻችሁ ማለት ነው። እኔ አንዳንዴ የሳስበው እውነቴ ነው የምላቸው የቅናት መንፈስ አይኖርባቸው አይቀርም። እንደው በጥሩ ነገር ብትቀር ማለት አሁን ቅናት፣ ሁለት አይነት ቅናት ነው ያለው መንፈሳዊ ቅናትና ይሄ ሰይጣን ቅናት ማለት ነው። የእናንተው ደግሞ የሰይጣናዊ ቅናት ነው። ስለዚህ ምነው በእሷ ሲሆን ሁሉ ነገር ይገንባቸዋል? ፎቶ ከየእርጉዝ ፎቶ መነሳት በእሷ አይደለም የተጀመረው ማለት ነው። ስንቶቹ ይነሱ የለም በእሷ ሲሆን ሁሉ ነገር ብቻ ይታያችኋል። አይደብራችሁም እንዴ በሁሉ ነገር ትጨቃጭቃችሁ ማለት ነው። ለማንኛውም ሩታዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። እንደዚህ እምር ብላ እንደዚህ ቆንጆ ሆና ስለመጣች ማለት ነው። ፈገግታዋ ስለተመለሰ ማለት ነው። ከነዛ ቅንቅናሞች የተለያይታ የራሷን ቪዲዮ ስትሰራ አማረባት ማለት ነው። እምር ብሎብሽ እንድናይ ሁልጊዜ የምኞታችን ነው ማለት ነው። ሌላው ሌላው ማለት ነው፣ ጋሽ አልቅበት ከሜዳው አህያ ጋር ልደት አከበሩ አሉ። ልደት አከበሩ አሉ። በሰላም ነው። በአራት ወር ልደት የሚከበረው ማለት ነው። አንድ አመት እንኳ ሳይሞላ በአራት ወር በአራት ወር ከየትኛው ሀገር የመጣ ነው? በአመት ሁለቴ። ኧረ አሁንም ሳስበው በአራት ወር በአራት ወር ከሆነ በአመት ሶስት ጊዜ ልታከብሩ ነው ወይ? ሳይድ ያጠረረባችሁ? አይዲያውን በሙሉ ሰብስባ ሩታዬ ወደ ቡታጀራ ሸክፋ ሄደች። አቤት አቤት አቤት፣ እንደው አታዋርደኝ አታዋርደኝ። ደግሞ እኮ ጋሽ አልቅበት አለቀሰ። በጣም ነው እንዲ ያለቀስከው፣ በጣም ነው እንዲ ሆዴ ባሰ። እንዴት አስታውሰሽ ልታረጊ ቻልሽ? አልቀረም። በአመት ሁለተኛው ጊዜ እኮ ነው የተከበረለት። ምንድን ነው የመካበድ ማለት ነው። ሲቀጥል እኮ የሩት አይዲያ ነው የሩታ አይዲያ ማለት ነው። ከአመት በፊት ማለት ነው የአሁኑ ልደቱ ሳይሆን ከአመት በፊት ከሃይሚክ ኤፍሬም ጋር እንዲሁም ደግሞ ከሙቤ ጋር ያከበረችለት ልደቱን ሄዳችሁ ፊቱን ስታጥበው የነበረውን ፓርት ሰሞኑ ወንዝ ላይ ወገራን ወንዝ ላይ ፊቱ እያጠበችው አየሁኝ። የሜዳዋ ይሄ ማለት ነው ትናንትና ያለበሰችው ልብስ ደግሞ በሩታ አይታ የቱ እዛ ከእነ ሞቤ ያከበረችለት ጋር ልብስ አልብሳው ነበር። ደግሞ እኮ በጣም የሚገርመው ቢያንስ እንኳ የልብስ ከለር እንኳ ለየት ብታደርግ ምን አለበት? ሩታዬም ነጭ ያለበሰችው አንቺንም ነጭ አይደብራችሁም እንዴ? እኔ የምለው ለምንድን ነው የሰው ባላ የቀማችሁ ሴቶች ማለት ነው፣ የመጀመሪያ ሚስቱ ወይም ደግሞ የመጀመሪያ ፍቅረኛውን የምታደረግለት ነገር ለማድረግ የምትፈልጉት ያ ማለት ትኩረት ወደ እናንተ እንዲያደረግ ነው አይደለም? አይ፣ አለመታደድሽ እንዲሁ የሰው ባልም ሰርቀሽ እውነቴ ነው። ከሰው ባልም ተሞዳምደሽ የሰውም አይዲያ ወስድሽ ትችዋለሽ የሜዳዋ አህያ ማለት ነው። ትችዋለሽ ቤት ኔ እኮ እሷን ብቻ ሳይሆን ይሄ እነዩ የሚባሉት ጉዶች ማለት ነው። የነ ሙቤ ንግግር እኮ ነው የያዙት። ሙቤ ምን አለ? በጠዋቱ ደውላ የአብርሃም ልደት ነው እናክብርለት፣ ብላ ነው የጠራችን እንጂ ይሄ ሁሉ ባረገችው ነገር አስተዋጽኦ ያደረግንበት ነገር ምንም ነገር የለም አለ ማለት ነው። ማ ሙቤ የዛሬ ዓመት ማለት ነው። ዘንድሮ ደግሞ ትናንትና በተከበረው ልደት ደግሞ በሜዳዋ አህያ ላይ ደግሞ ማን ነው እዩና ፈረጆ እኛ ልደት ለአብርሃም ልደትና አክብርለት ብላ ጠራችን እንጂ ይህ ሁሉ ያደረገችው እሷናት የኛ አስተዋጽኦ የለበትም። እናንተ ምድረ ኮረጃሞች ማለት ነው። እናንተ ትምህርትን ስትማሩ ራሱ ፈተና ኮረጃችሁ ነው እንዴ? ሁሉ ነገር ኮርጃችሁ ትችሉታላችሁ። አይደብራችሁም እንዴ? አንዳንዴ ሌላውን ስትወስዱ አይዲያውም ለቀቃሉ ማድረግ ነው እንዲ። ስትኮርጁ አይዲያን ደግሞ ያለመውሰድ ነው። ሌላው ሌላው ነገር በሌላ ሰው ኮርጃችሁ ቪዲዮ ስሩ። ሁሉ ነገር የሮታ መውሰድ፣ እረ ይደብራል። እንዲ ባለዋንም ወስዳችሁ አሁንም አይዲያ ሰርቃችሁ ይሆናል። እንዲ አይሆንም። ለማንኛውም እውነቴን ነው ምላችሁ ተጃጃሉ ጥሩ ነው። ተጃጃሉ መጃጃሉ ጥሩ ነው ጥሩ ነው ግን፣ አይዲያዋ የሩታ አይዲያ አትውሰዱ። እውነቴን ነው ምላችሁ በራሳችሁ እስኪ ችላችሁ፣ በሁለት እግራችሁ ቆሞ አይ ኪሳራ ኮነ አብርሃም ማለት ነው። ከሰርክ እይታህን ራሱ እኮ ቀነሰ። እንደው ምን አለበት ባትዝረጠረጥ እንደው እኮ ቼ ሜዳው አህያ ሁሉም ሰው ጠልቷታል። እውነቴን ነው መለ ለማንኛውም እንግዲህ እናንተ የራሳችሁ ጉዳይ ነው። እንኳን ብሩታዬ እንደዚህ አምሮባት ድምቅ ብሎባት መጣችሁ። እኛ የምንፈልገው ይሄ ነው። ለማንኛውም ሰላማችኋን ያብዛልኝ። እወዳችኋለሁ ባይ